ለትዳር ሲፈልግሽ ሴት እንድትሆኝለት ነው የሚፈልገው። ለሚስትነት ሲያጭሽ ወደፊት ለምትወቻቸው ልጆች ምን አይነት እናት እንደምትሆኝ ቀድሞ ነው የሚያስቡ እሽማይ። ስለዚህ ሴቱ ሰውን የምታከብሪ፣ በራስሽ የምትተማመኝ ሙሉ ሴቱ ነው። እኔ ኮነት ማቀ ና ተመጠለው ምኮ ትጠኛልሽ ብዬ እኮ አደለም ዳጣ። ወደ እናትሽ ትሄጃለሽ፣ ምድ ይሄ አደለም እና ለምንድን ነው ማትነግረኝ? ዳጣ እባክሽ። ሰላም፣ እናትዬን ባየው ቁጥር እናትዬን ይችላል። ዝም አንተ፣ ና የምታገባት ዳጣ ስነ ስርዓት እንጂ እሷ ሁሌንም ታወራለች እንጂ እን ናታን ኤቪን እንደሚጠላት ሁሉ ዳጣ ግን ከጎኑ እንድትሆን ሁሉ ጊዜም የሚያበረታታል። ዛሬ ላይ በቴክስት ልኮ እባክሽኔ ና አጫውችኝ ብሏታል። ዳጣ በጥያቄው መሰረት ወደ ክፍሉ ተከስታለች። ምንፈልገ ነው የሚል የዳጣ ጥያቄም ተነስቷል። እሱም ነይ እስኪ እዚህ ከአጠገቢ ሁኝ ና አጫውችኝ እያላትም ነበረ። እርሷ ግን ኤቪ ትመጣብኛለች፣ እርሷ ከመጣች እጅግ በጣም አደጋለሁ በማለት አቤጌል የደረሰባትን ንትርክና ጭቅጭቅ ታውቃለችና አሁንም ቢሆን በዚህ ምክንያት ከአቤጌል ሌላ ጭቅጭቅ እንዲነሳ አባት አትፈልግም። ታንም ስለ አቤጌል ምንም አይነት ቦታ እንደሌለውና ይልቁንስ ከዳጣ ጋር መጫወት እንደሚፈልግ ይነግራታል። ይሄኔ ዳጣ ጥያቄውን ተቀባይነት በማድረግ ከአጠገቡም ተቀምጣለች። አባት ከወይዘሮ ማርታ ጋር መወራረዳቸውን ተያይዘዋል። ጠገባቸው ተቀምጣ የነበረችው ዳጣ ድንገት ተነስታ ወደ ሆነ ቦታ መሄዷ ዘሮ ማርታ ከናታን ክፍል እንደ ሄደችም ጥርጣሬ አድሮባቸው ስለነበረ ለባለቤታቸው የተናገሩት ይህንኑ ነው። ባለቤታቸው ግን እዳጣ እንዴት በዚህ ሰዓት ከጎረምሳ ክፍል ትሄዳለች? በማለትም ባለቤታቸውን ለመንቀፍ ቢሞክሩም እውነታውን ሂደህ በአይንህ ማረጋገጥ ትችላለህ፣ እዛ ክፍል የለችም ካልከኝ እኔ ልቀጣ በማለት ሁለታቸው ተወራርደው ናታን ክፍልም ያመራሉ። ይህኔ ዳጣና ናታን አንድ ላይ ካልገው ላይ ቁጭ ብለው ይመለከቷቸዋል። ሚስታቸውን አይሆን በጭራሽ አታደርገውም እያሉ የሄዱት ጣጣ አባት አቶ ደረጀም እንግዲህ እጅ ከፈንጅ ዳጣንና ናታን ሊይዟቸው ችለዋል። ለማንኛውም በዛሬው ክፍል ምን አዲስ ነገር አለ ዳጣ ክፍል አስራ ሶስት ሰላም ጥያቄ እንደቀጠለ ነው። የትነ የተወለድሹ ትላታለች ልጇን በጣም እንንጃ የት እንደተወለድኩ የማውቀው ነገር የለም። አባትሽና እናትሽ እነማን ናቸው? በማለትም አሁንም ድጋሚ ሰላም ትጠይቃታለች። ለምን ቤተሰቦችን ማወቅ ፈለግሽ? አንቺ ጥያቄ ከምንም በላይ እያስጨነቀኝ ነው በማለት ዳጣ ለሰላም ትመልስላታለች። ሰላም ስለ ዳጣ ማንነት ለማወቅ ካላት ጉጉት የተነሳ አሁን ዳጣ ላይ በጥያቄ ማስጨነቋን ተያይዘዋለች። ምናልባትም ልጅ ትሆን የሚል በልቦኗ ጥርጣሬ ያድሩባት እንደሆነም የሚታወቅ ነገር የለም። በመጀመሪያ ወደዚህ ቤት ስትመጣ የአቶ ደረጀ የጓደኛው ልጅ እንደሆነች ነው ራሷን ያስተዋወቀችው። ሆኖም ከድሬዳዋ የጓደኛው ልጅ ሲባል ሰምቼ ነበረ፣ ከአቶ ደረጀ ጋር ምን አገናኛችው በማለትም ጠይቃት አለች። ጣ እኔ እንጃ በምን እንደተገናኙ የማውቀው ነገር የለም ማለቻት። ታዲያ እናትሽ ማን ልትሆን ትችላለች ማንናት? በማለትም ስለ እናቷ ስትጠይቃት የዳጣ መልስ በንባ ነበረ። በጣም ስቅስቅ ብላ ሶፋ ላይ ተደፍታ ማልቀሷን ተያዘችው። አቶ ደረጀና ወይዘሮ ማርታም ተደናግጠው ወደሆኑ ወደ ሳሎን በመከሰት ዳጣ እያለቀሰች ያለችበትን ነገር ለማወቅ ፈልገዋል። እንጃ የቤተሰቦቿን ጉዳይ አንስቼባት እሷ በጣም አለቀሰች፣ ሌላ ምንም የሆነችው ነገር የለም በማለት ሰላም ለአቶ ደረጀና ለወይዘሮ ማርታ ትናገራለች። ሮ ማርታ ከተለየች በኋላ አቶ ደረጀ ግን እንዲህ አይነት ጥያቄ ሁለተኛ እንዳይለመድሽ ዳጣ የቤተሰብ ነገር ሲነሳባት ሆድ ብሳታልና የቆየ ሕመሟ ሁሉ ስለሚቀሰቀስ ነው የምታነባው። እናም እንደዚህ አይነት ጥያቄ ባክሽን አደራ በማለት ያስጠነቅቃታል። ሰላምን በይቅርታ አቶ ደረጀን ጠይቃ ወደ ኩሽናዋም ትሄዳለች። ደረጀ ግን ዳጣ ያለቀሰችበትና የጠየቀችው ጥያቄም እጅግ በጣም ለአእምሯቸው ከባድ ጥያቄን ስላስከተለባቸው በጣምም ተደናግጠዋል። ጌልም የዳጣ ጥላቻ ቀን በቀን እየጨምርባት መጥቷል። ከዚህ ጥላቻው እንድትወጣ ቤተሰብ ያላደረጉት ጥረት የለም። ሆኖም ግን አሁንም በጭንቅላቷ እየተመላለሰ ያለው ነገር ቢኖር ናታንን ትወስደዋለች፣ እርሱን አማለለችው የሚለው ነገር ነው። ታዲያ ዛሬ ላይ ዳጣ ናታንን ትወደዋለች አይደል? በማለት ሰላምን ጠይቃታለች። ሰላምም ዳጣ ናታንን ከወንድምነት ባለፈ አስቦ አታውቅም፣ ምን ሆነች ነው ግን አለቻት። እንግዳውስ በፍቅር አታስበውም ማለት ነው? አይ በፍቅር አልወደውም ብላኛለች በማለትም ሰላም ለአቤጌል ትነግራታለች። አቤጌል ይህንን አጋጣሚ ለመጠቀም እየተጣጣረች ነው። እንግዳውስ ሂጅና ለናታን ዳጣ አልወድህም ብለሃለች ብለሽ ነገር ስሪ በማለት ነበር ለሰላም የነገረቻት ሰላምም ምን ለማለት ፈልገች ነው እንዴት ይህንን እንድናገር ልሽ ፈለግሽ እያለች ጌል ያሰበችውን መናገር እንደማትፈልግም ነግራታለች ዳጣና ናታን ወደ መዝናኛ ቦታ አምርተው ነበረ ከዛም ሄደው የተለያዩ ጥያቄዎችን ለዳጣ እየጠየቃት ነው ማለትም ከዚህ በፊት አፍቅረች ታውቂያለሽ የፍቅር ጓደኛለሽ ወዘተረፈ ዳጣ ምንም አይነት የፍቅር ጓደኛ እንደሌላትም ተናግራለች። ይህንን ተከትሎ ናታን ምን አይነት ወንድ ይመችሻል ሲልም ጥያቄውን አስከትሏል። ምን አይነት ስትል የሰው ከለር አለው አረንጓዴ ወይስ ቢጫ ወይስ ቀይ? በማለትም በቀልድ አዋስታ ነበር የመለሰችለት። አይ እንደዛ ሳይሆን ስነ ምግባሩ፣ አቋሙ፣ መልኩ ምን አይነት ወንድ ይሻልሻል እያለም ጠይቃት፣ እዳጣ ምላሽ እንዳንተ አይነት ቢሆን ነበር ያለችው። ይህ መልሷ ግን ሳያስደነግጧ አልቀረም እርሱም ቢሆን በፍቅር እያሰባት የመጣ ይመስላል። ችግሯን እውነት እንደሆነም እንድታረጋግጥለት ፈልጓል። ኬድዬን በማለት እንደተለመደው የዳጣ መሐላ እንግዲህ ኪዳን ምረት በር ላይ ወድቃ የተገኘችው ዳጣ አስተዳደግ ሁኔታዋን ካወቀችበት ጊዜ ጀምሮ ኬድዬ እያለች ከአንድ በቷ እንደማይጠፋና አሁንም ቢሆን እውነታውን ለማረጋገጥ የምትጠቀመው ቃል ነው። ዳጣም አሁን አቤጌል እየተከታተለችው እንደሆነማ እንደሆነ ማ በፍቅር ልታጠምደው እንዳሰበችም ህሊናዋ ያውቃልና ለናታን ልትደብቀው አልፈለገችም። አቤጌል ትወድሃለች፣ ታገባሃለች እያለችም ነግራለች። ቷ መቼም ቢሆን የፍቅር ጥያቄዋን እንደማይቀበላትና ከአቤጌል ጋር መኖር እንደማይፈልግም መልሶላታል። እንዴት ልትለቅ ትችላለች? በጣም እኮ ነው የምትወድህ እያለችም ዳጣ እየገለጸችለት ነበር። በአቤጌል በኩል ለእናቷ ይቺ ዳጣ የሚሏት ሴት ናታንን ወደ ራሷ እያስጠጋችው ትመስላለች፣ በማለት እናት አእምሮዋ ረፍት ስላጣ ለእናቷ ይህንን ስሜቷን መደበቅ አልፈለገችም። እናቷም ወንድ ልጅ ገፍተሽ በሄድሽ ቆጠርሱ እየራቀች ነው የሚመጣው። ወደ ራስሽ የምታመጭባቸው የተለያዩ መንገዶች አሉ። ጥሩና ቆጥብ ሴቱኝ ጸባይሽን አስተካከይ፣ ከሌሎች ሰዎች ጋራ በጥሩ ስነ ምግባር የመግባባት ችሎታ ይኖረሽ ውድውድ፣ ቤተ ክርስቲያን አዘውትሪ ሌሎችን ሰዎች ማክበር ይልመድብሽ የሚል የእናት ምክር በጣም ደስ የሚል እንደ እናትነት ብቻ ሳይሆን ለሁላችንም ለሴቶች የሚጠቅም ምክርም መክረዋታል። ይልም ይህንን እንደምትተገብር ቃል የገባች ቢመስልም ቅናቷ ግን መቼም ቢሆን ሊላቀቃት አልቻለም። ናታን እንደተለመደው በትምህርቱ ጠንካራና አንባቢ እንደሆነ ይታወቃል። ከታሪክ ማህደር አንዳንድ ነገር እያወሱ ከአባት ጋር መጫወታቸውን ቀጥለዋል ቸው መጽሐፍት ውስጥም የአለቃ ገብረሐና ተረቶች ታትመው እንደወጡና ከነዚህ ተረቶች መካከል አንደኛውን አንስቶም ለናታን ሲያጫውተው ነበረ። ይህ ግልጽ ባይም እጅግ አስቸጋሪና ውስብስብ ሆኖ እንደቀጠለም ለናታን ይነግሩታል። ናታን ችግር የለውም ጋሺ፣ ምንም ለእሷ ጉዳይ የሚያጨናንቅ ነገር የለውም፣ ቻለንን ጥረት እናደርጋለን በማለት እንግዲህ ለአቶ ደረጀ መልሰውለታል። ማርታ ዛሬ ላይ በሰላም የራሴን ህይወት መኖር እጀምራለሁ ብለሽ ነበረ። ዛሬስ እንዴት አስብሽበት? ሴት ልጅ ነሽ እድሜ ሽሄዷል። ከእንግዲህ በኋላ ወልደሽ ማግባት ይኖርብሻል። የራስሽን የምትዩ መምረጥ ይኖርብሻል። ከእኛ ቤት እኮ ብዙ ዘመናትን አሳለፍሽ እያለችም እየነገረቻት ነው። ሰላም ከእንግዲህ በኋላ ምንቀሬ ብለሽ ነው ለየትኛውስ ጊዜ ነው? እንግዲህ የቀረኝ ቢኖር ትንሽ ነው። ስለዚህ ያለችኝን ጊዜ እናንተ ጋር መኖር ነው የምፈልገው፣ የሚል ምላሽም ሰጥታታለች። ወይዘሮ ማርታ ይሻላል ብለሽ ነው? እኔማ ለልጆቼ ደስታዬን አልችለውም ነበረ። ልጆቼ በጣም ነው የሚወዱሽ። አንችን ማጣት አልፈልግም ሽ ደስ ይበልሽ፣ በጊዜ አግብተሽ እንድትወልጅ እንጂ ያን ያህል ለትዳር ዘግተሻል ዘግይተሻል ማለት አይደለም፣ በማለት ሰላምን ለማግባባት ሞክረዋል። ሰላም ግን ከእንግዲህ በኋላ በማለት ተስፋ የቆረጠች ትመስላለች። ብቻ የሰላም ምላሽ እጅግ በጣም አሳዛኝ ነበረ። በጣም አባቷን ዛሬ በጣም ያስጨነቀችው ስለ እናቴ ማንነት ማወቅ እፈልጋለሁ። ምናልባትም አንተ በእናት እጅ ስላደግህ የእናትን ማጣት ስሜቱን አታውቀውም። እኔ ግን ብዙ ተንከራትቻለሁ፣ ተሰቃይቻለሁ ላይ ግን እናቴን ማግኘት አለብኝ። እያለችም አባቷን በጣም አስጨነቀችው። አባቷ እኔንም ተረጅኝ፣ ትንሽ ጊዜ ታገሽኝ ብለዋታል። ዳጣ ግን ለመረጋጋት በጭራሽ እድል የሚሰጣቸውም አትመስልም። ታዲያ እንዲህ አባትና ልጅ የተጨቃጨቁ ውሃ ታዳምት ስለነበረ የመኪና በር ላይ ቆማም ዳጣ እናትሽማ በማለት ልትናገር ያሰበችው አንዳች ምስጢር እንዳለም ይታወቃል። በራሷ በኩል ምስጢሩን ሰማችብነ በሚል ስሜትም አያንቺ ምንም አልሰማሽም! አንድ ጊዜ በይ ሁለት ጊዜ በይ ያለች ልታረሳሳ ትሞክራለች። ት ዳጣን ሲያናግሯት የነበረው እንግዲህ ምን የጎደለብሽ ነገር አለ? ገንዘብ ነው ሁሉን ነገር፣ የጠየቅሽውን አደርግልሻለሁ እያሉም ሊያባብሏት ሞክረዋል። ገንዘብ የእናቴን ጥያቄ ሊመልስልኝ አይችልም። አንተም አባት እንጂ እናት መሆን አትችልም። እናቴ መዳበስ፣ በእናቴ ፍቅር ማግኘት እፈልጋለሁ። ይሄ ደግሞ መብቴ መሰለኝ በማለት ፈርጠም ብላለች። አባትም ጊዜ ስጭኝ በማለት እዚህ ላይ ቋጭተውታል። ናታንም ለዳጣ ቴክስት በመላክ ነይ ከእኔ ክፍል የሚል ጽሁፍ ልኮላታል። ይህንን የተመለከተችው ዳጣ እየሮጠችም ወደ ናታን ክፍል ትከሰታለች። ናታን ምን ፈልገህ ነው በማለትም ጠየቀችው። ኔስኪ ከአጠገብ የተቀመጥ ችላታል። አፌጌል ከመጣች ጉድ እንደሚፈላም ታውቃለችና በፍጹም አልቀመጥም አለችው። ጌል ምን አገባትና ያው ታገባሃለች፣ ትወዳሃለች እኮ ደግሞም በጣም ቆንጆ ናት በማለትም ነገረችው። እርሱም የሷ ቁንጅና ሳይሆን ብዙ ነገሯ በጣም እንደሚያስጠላ ነው የምነግርሽ ከዳጣ ጋራ መቼም ቢሆን የፍቅር ግንኙነት መመስረት አልፈልግም በማለት ፈርጠም ብሏል። በመጨረሻም ካጠገቡ እንድትቀመጥ ባደረገው ውትወታ ካጠገቡም ተቀምጣለች። ወይዘሮ ማርታና አቶ ጌታቸውም ያቺ ዳጣ የት ሄደች የሚል ጥያቄ አንስተው ነበረ። ምናልባት ወደ ናታን ክፍል ነው ልትሄድ የምትችለው ሌላ የት ሄዳለች በማለት ወይዘሮ ማርታ ይመልሳሉ። አቶ ደረጀም ሰዓቱ ምሽት ነው፣ እንዴት ነው በዚህ ልትሄድ የምትችለው? በማለት እየተከራከሩ ሳለ በስከ መጨረሻም ወይዘሮ ማርታ እንግዲህ ካላመንከኝ ሄደ ማረጋገጥ ትችላለህ በማለት ወደ ክፍል እንዲሄድም አድርገውታል። እስከ መጨረሻም ዳጣና ናታን እጅ ከፈንጅ ተይዘዋል። አቶ ደረጀ አሁን በሚስታቸው ሀፍረትን ሊያስከትልባቸው ይችላል። ለማንኛውም የተወራረዱበት እንግዲህ በስከ መጨረሻም ወይዘሮ ማርታ አሸናፊ ሆናለች። በዳጣና በናታንስ ምን ሊገጥማቸው ይችላል? ምናልባትም ሊቆጧቸው ይችል ይሆን? በሚቀጥለው ክፍል አብረን የምንከታተለው ይሆናል። ዳጣ ክፍል አስራ ሶስት የዛሬውን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ እያልኩ እዚሁ ተሰናበትኳችሁ። ባይ ባይ።